የዒድ እንግዳ ፕሮግራማችን ነው። በዒድ እንግዳ ፕሮግራማችን ላይ እንግዲህ በጣም ትልልቅ ሰዎችን እየጋበዘን ወደ እናንተ የምናደርስ መሆኑን ወደ እናንተ መግለጽ እንወዳለን። እንሻላ እንግዲህ ፕሮግራሙ ዒድ እንደመሆኑ ያው ዒዱኩም ሙባረክ ተቀበለላሁ ሚና ወሚንኩም ሳሊሕ አልአዕማል እያልን ፕሮግራማችንን እንጀምራለን። እንሻላ የዛሬው እንግዲህ የዒድ እንግዳችን አድርገን ያቀረብናቸው ሼክ መሐመድ ጌሪ የሚባሉ ትልቅ አባታችን ናቸው። እንሻላ ይህ አባታችን በሳዑዲ አረቢያ ብቻ ለሰላሳ ዓመት አሳልፈዋል እዛ። ስለዚህ ዛሬ እሳቸውን እንግዳ አድርገን ማለት ነው ረመጣን እንዴት ነበር፣ ከሳዑዲ ጋር ተያይዞ የወጣትነት ጊዜያቸውን በተመለከተ አጠቃላይ ህይወታቸውን እንሻላ በሚያምር ሁኔታ ከእሳቸው ጋር ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆያላችሁ። እንሻላ ሼኸና የዛሬው እንግዳችን ሆናችሁ ስለተጋበዛችሁልን በጣም እናመሰግናለን። እንሻላ እስኪ መጀመሪያ ራሶትን ያስተዋውቁንና ጥያቄዎችን ደግሞ እያነሳን እየተጨዋወትን ቆይታ እናደርጋለን። እንሻላ መርሃማ። እንሻላ እናንተም እንግዲህ ዚያራችሁ መቅቡል አላህ ያርገው፣ እኛም ረመዳናችንም መቅቡል አላህ ያድርግልን። በጣም እንግዲህ መመምጣታችሁ ደስ ብሎናል። እንግዲህ እዛ ሰዑዲ አረቢያ መጀመሪያ ከዚህ ኢህአደግ በገባበት አመት ነው የወጣሁት። ያኒ መሐመድ አወርለጃ ነበር፣ ዲሲባሴ ሰጡን፣ ሀጅ ለምትሄዱ ተብሎ ማለት ነው። እዛ ውስጥ ደግሞ ያሁል ጊዜ የዲን እንቅፋት አይጠፋም መጀመሪያ ሄዶ ዲሲባሴ እንዲሰጥ ያደርጉ ሙስሊሞች ናቸው። እዛ ጋር ስለተገለሉ የሀጅና ኡምራ ተጓዦች ዲሲባሴ ስጧቸው። ይህን ሕዝብ በምን ትችሉ? ገና አሰራሩ አላወቁትም፣ አዲስ ነበረው እና እንደዛ ሲሏቸው ዲሲባሲ ሲል፣ በዛ በኩል ደግሞ ሄዶ ለስዑዲ ኤምባሲ ከማን አንሳ ነው ሰዑድ አረቢያ ዲሲባሴ የሚሰጣት ብሎ በሁለቱም በኩል አጋጁት። ዲሲባሴው ከተቀበልን በኋላ ነው አልመታም አለ ሰውዲ አረቢያ መንግስት። በዲሲ ባሴው አልመታም አለ። ያው ከዛ ሰላማዊ ሰልፍ በየውጭ ኤምባሲዎች። ገና እናንተ ልትሄዱ ፕሮሰስ ላይ ባላችሁበት እንቅስቃሴ ዲሲ ባሴዋ ተሰጠችኝ። ከዛ በኋላ ግን አልመታላችሁም ተባለ፣ አልመታም ተባለ። በዲሲ ባሴ በቀላሉ ተጠናቀቀ። ይሄ ፕሮሰስና በምን መንገድ ቶሎ ወጣችሁ? በቃ ጮኸን ጮኸን እዛ ውስጥ ሰው መረጥን፣ ባስፖርት እንዲሰጠን ተወሰነ። ባስፖርት አይልኝ የጠንካራ ልጆች መረጥን ስድስት በአስምለን በቁርአን እንደው ላትታጠፉ ምናም ብለን መረጥን። እንዳልነውም ሆነ። ኑ በዚህ በኩል ተዋቸው፣ እነሱ ለእናንተ ዲስባሴ እንስጣቸው አሏቸው። ደግ እንደገባ ነው እነሱ በዛ ማለዋያዘቻቸው ቢያለው ለሰላሳ ሁለት ሺ አምስት መቶ ሰው ባስፖርት ተፈቀደ። ዲሲፕላሲን ለያዘው ማለት ነው። በዛ ዕድል አገኘን። አሁን ዑምራው ሀጁ መሄድ አይችልም። ዑምራው እያለቀ ነው። የመጀመሪያ ሰዎች የመጀመሪያው ዑምራ ሄዱ። የቆዩ ሰዎች የሚቀጥለው ዑምራ እኛ የሚቀጥለው ዑምራ ዕድል ሆና አገኘን። በሚቀጥለው በዑምራ ነው ይሄዳችሁ በዑምራ ነው ሄ በዑምራ ሂዱ። እዛ መቆየት አይቻልም። እዛው በጠፍታችሁ ቀራችሁ። በዛው በዑምራ ገባ ነው በኡምራ ገባን። ህዝቡ ማዕት ነው ማሻአላህ። አንድ ዘመድ ያለ የእሱን ልጅ አጋጣሚ በሙህሪም ሚዜ ነው። ሌላ ብርም የለኝም። እሷ ከፈለች ስምንት መቶ ነበር ትኬቱ። አገር ቤት ልንሰናበት እናቴም አለች። ሄደን እንደነገው ከነጎዳው ልንበር ነው ሄደን ስንመለስ ከነጎዲያ በራሪ ነው። ስንመለስ ዛሬ ኤርፖርት ሄዱ ሰዎች ተመለሱ። ሺ ስምንት መቶ ገባ ተባለ ትኬት ሮሰሱ አልቋል። ትኬት ግን ተጨማሪ መክፈል አለባቸው ተብሎ ተመለሱ ተባለ። ያንን ተጨማሪም ከፈልን በዛ ትኬት ሄዳችሁ ተመልካቾቻችን እንደሁል ጊዜውም ዒድ እንደመሆኑ ላልደወላችሁላቸው ዘመዶቻችሁ በመደወል ዒድ ተህኒያ ማድረሳችሁን እንዳትረሱ፣ መጠየቅ ያለበትን ሚስኪን ዘመድም መጠየቃችሁን እንዳትዘነጉ ማለት እንወዳለን። እንሻላ ወደ ሼካችን ተመልሰን ልንመጣ ነው። እንሻላ በድጋሚ እንኳን ተገናኘን። እንሻላ ዛሬ እንግዲህ ከልጆቻችሁ ጋር በአንድ ጭምር ነው የተገናኘ ነው። ባለፈው ታሪኩን እያወራን እያወራን ሳዑዲ ገባን በዑምራ ሳዑዲ ገባን፣ እና መቼም እና እዛ እንግዲህ ኑሮ ልትጀምሩ ነው። በዑምራም ቢሆን ሄዳችሁ እዛ ቆይታችሁ ኑሮ ተጀመረ። ረመዳን ይመጣል። መቼም ረመዳን እዚህ ሀገር ቤትም፣ አዲስ አበባም በስራ ሁኔታም ሰው ጋር ተቀጥራችሁም በግልም ያለውን ነገር አይተናል። እና እዛ ሳዑዲ ላይ ረመዳን እንዴት ነበር የነበረው? የረመዳን ድባቡ ምን ይመስል ነበር? ማሻላ አላህ ሁላችንም ሁልጊዜ ረመዳን እንደው ያዘይረን። ዑምራውም ሐጁም ለሀገራችን ሁላ ለሀገራችን ሙስሊም አላህ ይውፍቀው። አሚን ያረቢ። እና ደግሞ በሄዱ ብቻ አይደለም። ደግሞ እዛ ምንም ሐረም ሰው አላህ ያርገም ከሙስሊሞች እዛ ሀዛርየን ይሄ እንትኑ በከዕባ ዙሪያ መሆኑ እንደገና ደግሞ ህዝቡ እስላም በደሙ ገብቷል። ሐቂቀተን ነው እምላችሁ፣ በውስጡ ገብቷል። እዚህ ጋር የሆነ ወጣ ያለ ነገር ሲሰራ እንዲመለስ የሚያደርገው ነገር አለ። ያንንም በእኛ ቀልብ በእኛ ልጆች በእኛ ወንድሞች ወደፊት ባለው አላህ ያስገባልን እና እዛ ገባው ማሻአላ። ያ ሰውዬ ከጅዳ ተቀብሎ ከልጁም ጋር ወሰደን ቤት ገባን፣ ሳምናም በላንና፣ ሀረም ኢሻ ላይ ገባ። በቃ ብሬዲዮ ምናምን እንግዲህ በፊት ቁርአኑ ምናምን ተረዩ ወቅቱ ረመዳን ነበር። ወቅቱ ረመዳን አይደለም፣ ረመዳን አልገባም ገና፣ ግን ይገባል ወደፊት። አንድ ወር ሎተር ይቀረዋል። ገባን። ማነው ነው ሶቤ ሊሆን የሆናቸው አላቅም። ይህም ይቀራል። በቃ ያኔ ህዝብ ብዙ የለም። ሰው ከአቡ ጠገብ ሰው ይወስዱን ሙምራ። በቃ ይሰገድና እንጀምራለናል። ወዲያው ስንገባ ይቀማልና፣ ሰላት ተጀመረ። በቃ ሰላ ስንቆም እኔ ለቅሶ በለቅሶ ሆንኩኝ። እውነት ነው፣ በዛ በሬዲዮ የምሰማው ነገር በአካል እያየው ነው። እውነት ነው የሚለው በፎቶ የምትላከው እና በሬዲዮ የሰውየው ድምፅ ረመዳን ረመዳን ላይ እንደዚህ ቁጭ ብለን እንሰማለን፣ በሬዲዮን ማለት ነው። ቁርአኑ ሲቀራ የተረ ሙሉ ጁዝ የሚቀራው አጂም ነው የሚሆንብን። ያ አሁን እኛም ጋር ገብቷል አልምዱላ እሱን ሳይ በቃ አለቀስኩ። እምራችንን አስደርጎን ሰውየው ከዛ ተመልሰን ወደ ቤት ገባን። ከዛ በኋላ አሁን በቃ ይፈራል እንግዲህ እንትኑን አቃጠል ነው መመለሻው። በቃ አቃጠል ነው ይፈራል። አትውጡ እዚህ ሀገር በሰብር ነው ስራ የሚገኘው አብሽሩ ምናምን ይሉናል። የቆዩ ሰዎች፣ ህጋዊ ሆነ የሚንቀሳቀሱ ሰዎች፣ ህጋዊም ደግሞ ያልሆኑ የለመዱ ሰዎች መጀመሪያ ላይ አደጋ አለ ይሉናል። ካለማወቅ ወታደሮችም ምናምን ለአብሽሩ ለመልመድ እዚህ መስጊድ ሰዓት እየጠበቃችሁ ምናምን ንውጡ ሰፈር መስጊድ በየበሩ መስጊድ ነው። እንደዛ ሲሉ እየተበረታታን እየተበረታታን ረመዳን መጣ። ረመዳን መጣ። ረመዳን ሲመጣ ያው እንትኑ አለ ፍላጎቱ አስር ሁለት ሁለት ስምንቱ ዑምራ ረኩ ከከተማው እየወጣ እስቲ ለዑምራ ሄጄ ልያዝ ምናምን በቃ ልያዝ ለዑምራ ከሆነ በቃ ተቀባበልኩ። ልክ ሸዋል ላይ ስራ ገባሁ። ስራ ገብቼ ሶስት ቀን እንደሰራው ተያዝኩ። ስራ ገብታችሁ ለዕም ራሳ ትያዙ? ስራ ስገባ ባለኝ ነገር ያልቶ ብለምሻለው ኢትዮጵያ ገባሁ። በስንት ጊዜ ማለት ነው? በአምስት ወር። ረመዳን ጹማችኋል? ረመዳን ድባቡ ግን እንዴት ነበር ድባቡ? ረመዳን እንደነገርኩህ ነው። ወጣ ስትል ይሄ መራ የሚባል እሽጉ ወተት አለ። መኪና ላይ ክፍት መኪና ላይ ከኋላ ሰውት ከመምጡ ይበትናሉ። አንድ ዘመድ ያለ መኪና ቤ ወ ውረድ አለኝ። ምን ነው አልኩት። ልቀም አለኝ። ወተቱን ታነሳለህ ማለት ነው። እና ከዛ በኋላ ያው እቤት ነው የምታፈጥረው። ፍራቻም ስላለ ግን እንደምንም ደግሞ ተሽለክሉ ከሀረምተ ላይ

ምሕሪ ተመልሼ እህት ከዛ በኋላ ሄድኩኝ። አሁን ያ ልጁ ያለኝ ነገር እንትን አለኝና በቃ መንቀልቀል የለብኝም በለን ያ እራሱ እስር ቤት በር ላይ ነው። ሄድኩላቸው ሲዙኝ ሰውዬው ላከኝ ደግሞ የሆነ ፎርጅድ አለ አለ እሱን አለኝ ነው የገባሁት። ስትላክም ቢያትልም ስላም ነው ሲልከኝ እስር ቤቱ በር ነው ሄድኩት በቃ አለና ማፍ ያልኩ አረብኛ መላክ ያለው አሁን ጥንቃቄ ያረኩና ስራም በቃ የሆነ በሀበሾች ልጆች የምላገውን የሆነ ስራ ረዳትነት አስገቡኝ። ከዛ በኋላ ረመዳን ላይ ግን ብዙ ጊዜ ይፈታተንሃል። ይጠብቃ ረመዳን ሀጭ ፍተሻ ይጠብቃል። ሰውም ስለሚበዛ ሰውም ስለሚበዛ አሁን ልጅ በቃ እዛ እንትን እያልኩ ብዙ ኤርትራዊ ነው ሰውየ እየሰራው አስር ላይ ቲያ እንዲወሩ ይፈትሻሉ። ድጋሚ በሄድኩበት አሁን አመት ሳይሞላኝ ማለት ነው። ከዛ እየፈተሹ ነው። ሰውየ ደግሞ ከሸሸ መጥፎ ነው። ከሸሸ ወንጀለኛ። ከዛ በእኔ በኩል ትርጉም መኪና በር ከፈተና ድጋሚ ዚጋዜ አሁን እንዴት ነው እዛ ሀገር አውርዶ መኪና ውስጥ አገባኝ። መኪናው ከውጭ ይዘጋል ከውስጥ አይከፈትም። እነሱ እየሰበሰቡ አስገባሉ። ከዛ መጣ ከየት ነው ከሱ ጋር ነው ምሰራው። ማፊ ከላም ይህን ነበር የምትሄደው ፍጡር ፍለጋ አልኩት። በምልክት ነው ፍጡር ፍጡር አልኩት። ሰባት ሚሊዮን ምስኪን ነው፣ ምስኪን ፍጡር ፍለጋ። ከዛ አሳዘንኩት። ከዛ ከፈተና ቡረ ዳ አያ አለጡን ሐረም ነ እዚ እንዳላ ይሃል ቀጥታ ወደ ሐረም ነው። ከዛ ወረድኩ፣ ወደ ቤት ገባሁ፣ አልሐምዱሊላህ። ከዛ በኋላ ነገሮቹን ተለማመድኩ፣ መሮጥም፣ ሁሉም ነገር፣ ሙሉ ነገር መውጫ መግቢያውንም አያቸው። ሌላ ጥያቄን ጨምረ እስኪ እዚህ ላይ ገብታችኋል ስራም ተለመደ። ማሻላህ ነው፣ በጣም ደስ ይላል። ከሹርጧውም አምልጣችኋል ድጋሚ ብትመጡ ተስፋ ልቆጥ ትችሉ ነበረ። ከዛ ማምልጣችኋል ስራም ተጀምሯል። ዛሬ ልጆቻችሁ ጋር ነው የቀረቡ። እነዚህ ልጆችን እንዴት አላህ ሰጣችሁ? እዛ በምን ሁኔታ ትዳር እንዴት ተመሰረተ? እንዴት ተወለዱ ያለውን ነገር እስኪ በትንሹም ቢሆን ያ አልሐምዱሊላ ቅድም ለሱ ልሚሰሚር የሆነ ትንሽ ጫፍ ጫፏን አንስቼለት ነበር። ስማቸው መጀመሪያ ትዳር እንዲህ እናታቸው በተመለከተ ትዳሩ፣ ሀረም ሴቶቹ እንዲ ያኝ ብዙ ህዝብ የለም። ቀላል ነበር እንደዚህ ጋር ግርዶሽ አለ ግርዶሹም የለም። ሰገብ ሀረም ሁሉም ሴቶቹ አላህ እን እንደዚህ አይነት የቀራች ሚስት ይሰጠኝ እላለሁ ሁልጊዜ ይመኛለሁ። ሴቶቹ ሲቀሩ ሳይ ያምርባቸዋል። ያው ዲን እኮ ሀይባ ነው እራሱ ለሴቶቹ በቃ የሆነ መስመሩ ከገቡበት ሳል ነው። እና እመኝ ነበር። በኋላ ዞሮ ዞሮ እሷም እንደዚሁ በዑምራ ከአባቷ ጋር ሄዱ። አባቷ ትቷት መጥቷል። እዛ አባትየው እያለቀሱ፣ እሷም እዚህ ከሆነ ስትኖር በቃ ይበቃኛል እንግዲህ ብላት፣ እዛ ሄዳለች። በኋላ በሆነ አጋጣሚ ያው ሴቱም ወንዱ ይከራይና የሆነ ቦታ ይከራይልትና ኪራይ የከፈለ ስራ ቦታ ነው የሚኖሩት። ግን በወር አንድ ቀን ሲመጡ ያ ሻንጣቸውም ስራም ከፈቱ እንዲያርፉበት ነው ማረፊያላቸው። በኋላ የሆነ ሰውዬ ነው ትኖራለች፣ የቤት ኪራይ ከፍላ ይሄዳለች። የሆነ ሻንጣዋ ላይ ብር አለ አምስት ሺ ሪያል የራሷና የእህቷ ልጅ ከፍላ ይሄዳለች። ያንን ሻንጣ ሰበሩና ኪራይ ቤት ኪራይ እስኪመጣ ሰብስበን እንከፍላለን ብሎ ብሩ ሻንጣ ሰብሮ ሰብሮ። አንተዋወቅም፣ ከሰላ እስከ ሰውዬው ነው የምተዋወቀው። ሻንጣ አንተ ትልቅ ሰውና ያለኸው መካነ የሰው ሻንጣ እኔ ሀቁ ነው እንጂ እሱ ነው የሚቀርበኝ። ከዛ በቃ ትንሽ እንትናልና በቃ ብሩ ተለቅሞ ይሰጥሻል ተብሎ፣ እንደውም አንዳንድ ጠንካራ ሴቶች እኛ ድርሻ ይኸው ላንቺ ይኸው ላንቺ ብሎ ሰጧት፣ ላይመለስ ይችላል። አሁን በዚያ የተነሳ ይሄ ልጅ ምንሽ ነው? ሴቶቹም ምን በቃ ተከራከረ፣ ጀግና ሆናችሁ። አላውቀውም ምንም፣ አንድ ቀንም ሰላም ብዬ ዋላት። እዛ ደግሞ ያጎቴ ልጅ ድሮ አብረን ነበረ እዛ አለ፣ እሱም ፍለጋ ነው የሚሄደው። አሁን እንደዛ ሲባል ሹፍ ኸይሮች አኼራ ማይጠብቁ ማሻአላ ምርጥ እናት ነች ያለቻቸው። እኔንም ብዙ አግዛኛለች። በዚች ምክንያት አላህ ለእኔ ያደርጋት ስብንላ፣ እናንተንም እዛ ደህና ተጣይ አደረጋችሁ። ከዛ በኋላ ልክ ከእሷ ስንጋባ ችግሩ እየተገፈፈ መጀመር አለ። ችግር እና ደግሞ ዘመዴትን ቦታ ላይ መቼም አንድ ሰው አይዞ የሚል በምክርም ደረጃ በእሷን በኩል በእኔም በኩል ማንም የለም አይዞህ የሚል ማለት፣ እሷም የሚያቅሟ ትሰራለች፣ እኔ ያቅሜ ይሰራለው፣ ግን አልተሰበሰበም። አልሙይም እሷን እንትን ካልኩ በኋላ በቃ አጠነከረች፣ ተሰበሰበ፣ ያቅሙ እሱ ተረገዘ። ከተጋርባንበት ስድስት ዓመት ስድስት ዓመት ስድስት ዓመት በኋላ ስድስት ዓመት በኋላ ተረገዘ

ዲቃማ ያለው ሰው ገብቶ ነው የሚወልደው። ናይፍ ቢን አብድልአዚዝ የሚባል የሀገር ውስጥ ሚኒስቴር ነበር። ከሉ ጋመቱም አለ። ሬሴፍ እየጥላው ብሪጅ ለውም አለ። ሬሴፍ ላይ ሮሴፍ እንትን ይሄ አበባ መትከዋል አይደል? እንዲ ሮሴፍ እዛ ላይ መኖሪያ ፈቃዳቸው አስቀምጦ እንዲወጡ አደረጋቸዋለሁ። ትምህርት ቤት ወላዳ፣ መውለድ ምናም ሁሉንም አቆም አለዋል። የሀገር ውስጥ ሚኒስቴሩ በቃ የአጅነቢይ መንግስት ሐኪም ቤት ዊላዳ ይሄ እዚህ ምንድን ነው የሚባለው? የህፃንና የማዋለጃ አገልግሎት ብቻ የሚሰጥ ማለት ነው። መድኃኒቱም የተለየ ነው፣ ሕክምናውም የተለየ ነው። በቃ እንደዛ አለ። አሁን አረገዘች አስራ አንድ ወር ሳይወለድ ቆየሱ እሷ ሙቀቱ ዘምዘሙ ዝም ብላ ትነፋለች። አራት ኪሎ ተኩል ሲወልድ ከዛ በቃ ግራ ተጋባ። የሆነ አንድ ሰውዬ አብረን እንሰራለን። ከዛን ሰዓት አሁን ሹፌር ሆኝ ያለሁ መጀመሪያ ዳነበር ልክ ሰው ተቀምጦ ሹፌር ሆኛለሁ። ግን አንድ አመቱ ነፃ ነው የሰራሁት። ለመታወቅ መንጃ ፍቃድ የለኝም። በአለመንጃ ፍቃድ ያው በሀበሾች ዙሪያ እንጂ ከስዑዲዎች መኪና ማግኘት አልችልም። ይችን እድል ለመጠቀም ጨክኜ እዛ መኪና ላይ ከሰውየው ጋር እሱ ብሏ የተቀበለ ቆይ ለኛ ወደ አስር ሺህ ያለበት የኔ ማለት ነው በተስማማነው መሰረት ምሳሌ አልማኝ እሱ ይወለስ ጋ ሱልጣን ምን ይሻላል አልኩት። ቆይ ስት ያለና አንድ እህቱ የምሰራበት ትልቅ አንድ ሐኪም ቤት ኃላፊ አስተዳደር አለ እሱ ጋር ሄዶ ትንሽ ወረቀት ይችምታ ማህተም የላት ምን የላት ማ መጽፎ ከሌከሌ የሚባል ልትቀበሉት እንድትቀበሉት አለና እችን ታክላለች ወረቀት እሷን ሰጠኝ ይዤ ሂድ ገባም ተቀበሉኝ። አንድ መስሪ ደግሞ ግብፃዊ የውጭ ዜጋ ክልክል ነዋል፣ ኃላፊ ያዟዋል ሚንኩሽ መክ ይላሉ ወረቦቹ ሚንኩሽ መክትሽ ተገላለው ወደ ሳይሆን በግድ ጊዜ አፍንጫ ተይዞ ማለት ነው። ትሰራላለ ምን አገባ? ሀላፊ አዘዘ። ከመስራት ውጭ ማን ተቃውሞ አድርገ አንተ ተላሳጅ ነው ብዬ አይደለም ብሎ አንዳንድ ሐቀኛ እኮ የሆነ ድጋፍ ያደርግልሃል። ጋፍ አደረገ። ከዛ ሰውዩም ሰራዊት እንዲ ያመነጨቃት ምናምን እሱን በውብሹ አስገብተን ሄድን። ጠዋቱ ተወለደ። በብዙ ጅሃድ ነው የተወለደ እሱ ተወለደ። ኢንሻ አላህ እሱ ተወልዷል። እሳቸው ደግሞ ማን ነው ስሙ ያንተ? ሰዒድ እሱ ማን ነው። እሱ ሳይወለድ በፊት ያለውን ደግሞ የሳዑዲውን እና የኢትዮጵያን ዒድ እስኪ አነጻጽሩልን እስኪ። እሱ ሳይወለድ አሁን እሱ ከተወለደ በኋላ ነገር ሁሉ ተገፈፈ። እሱ እንደዚህ ተከምሮ መጫወቻ ይገዛለታል። እኛ ተረሳ። አሁን ትንሽ ዳቦ እየመጣ ሄደ። ስራውም ተለመደ አገሩም ተለመደ። ሰው ባለ ነገር እኮ ካሸከረ ኢጋማ እሱ ሳይወለድ እሱም እኔም እናትዮም ኢጋማ ያዘን። ኢጋማ ገዝተን መጥተን እኔ መጥቼ ተመልሼ ሄድኩ። በቃ አሁን ኢጋማ ስላለ መሮ ጀመርኩ። ይሄ መኪናውም እዚህ ሾፌር አይደለውም፣ እዚያ የተመርኩት ኢጋማው ስላለ ነው። ኢጋማው ባይኖር ይሄ ሁሉ እድል የለም። ኢጋማው ስላለ እንትናል። እሷ ደግሞ አገር ውስጥ እኔ ከሄድኩ በኋላ ኢጋማ ታወጀና ፓስፖርቷ ያኔ የወጣ ሴት ይዞ የወጣ ይዞ መመለስ ነበረበት። አባትዮ ሲመለሱ ያኔ ጥብቃል አባ አልብሶ ሌላ ሴት ወደዚህ ስትመጣ ይዞባት ወጡ። የእሷን ፓስፖርት ማለት ነው። አሁን እሷ ፓስፖርት የላትም። ፎርጂ ትሰራ በፎርጂ ድጋማ ወጣ። እዛው ሀገር ውስጥ ተፈቀደ። አንድ ጊዜ ፋ ተፈቀደ ነው አላ ርሃሙ። አሁን ይሄ ችግር ሆነብንና ያ ፓስፖርት ደግሞ ማደስ አልተቻለም። በስፖርት ካልታደሰ ይጋማ ይታደስ። ግራ ገባ። መጨረሻ ላይ በቃ እሱን ጣልንና ሌላ ይጋማ በአስራ አንድ ሺ ሪያል ገዝቼ እናትዬ ወደዚህ መጣች። እሱ ከመወለዱ በፊት ይጋማ ይዛ ሄዳለች። አሁን ሁለታችንም ባለ ይጋማ ነን። ሰኢድ ተወለደ። ልጃ ሰኢድ ብዬው ስምንት መቶ ሪያል የመጀመሪያ የተወለደ ቀን ገባ። ከዛ ጀምሮ በቃ ብር መጣ አናስቀምጥም የምንፈልገው ነገር ለቤት ኪራይ ምናምን፣ እሱን ለማሳደግ በቃ ጥሩ አጋጣሚ። በቃ እሱ በየሀረሙ አርባ ልጅ ተወልዶ አርባ ሀረም በቃ ይዘህ ነው የምትሄደው። እዛ ነው ጠዋፍ የምታርግና በዘምዘም አጥበው ምናምን፣ ያን ሁሉ እንደዛ ማድረግ ጀመርን። አልሐምዱሊላ ነገሮቹ ስኬት የሆኑ መጡ። ከዛ እሱ ተረገዘ። እሱ ሲረገዝ አልነበር እሱ በድሎት ጊዜ በድሎት ጊዜ የግል ሐኪም ቤት ተመርጦ የት ይሻላል ተብሎ ገባ። ግብፃ የምትው አስቸገር ምናምን። እንደውም ጁምአ ነበር ሆስፒታል። እሷን አስገብቼ አንድ ልጅ አለች ከእሷ ጋር እኔ ወደ ጁምዓ ሰላት ሄድኩ። እንግዲህ አላህ ይጠብቃቸዋል። ሰላት በምትው እንትን የለም ሰግጄ ስመጣ ከኦፕሬሽን ክፍል ወጥታለች፣ ልጅም ወጥቷል። ሰላም ናቸው። አልሐምዱላ የሁለት ልጅ አባት ነው። ዒዱን በፊት ሳዑዲ እያላችሁ ዒድ ስታከብሩበት የነበረው ሁኔታ አለ። ከዛ እዚህ ከመጣችሁ በኋላ ደግሞ ዒድ አክብራችኋል። ዒድ አክብራችኋልና እዛ ስታደርጉት የነበረው የዒድ እንትንና አሁን እዚህ የተዋችሁት ነገር፣ እዛ የምታደርጉት የነበረ ነገር ምን አለ? የተለየ ነገር ምንም የተውነው ነገር የለም። ሁሉም ይደረግ እያደረግ ነው ነው። አልሐምዱሊላህ አቅሙ የሆነ እንትን ስላለ ዛሬ ኢትዮጵያ ማሻ አላህ ጥሩ እንትን አለ፣ ባይሆን ሰው ነው ቀልቡ ያልተስተካከለው እንጂ፣ ማ ግን ምንድን ነው ይዘን ለነገ የሚለውን ነገር እኛ አረቦች ተምረን ለነገ የሚባል ነገር አናቅም። እ ያቀጠን ሙሉ የአረቦችን ወሰዱ። አረብ እንደዛ ነው የበረሃ ሰዎች። የበረሃ ሰዎች ደግሞ ዛሬ ሀምሳ ሺ ና ሰላሳ ሺ ስልሳ ሺ ይቀበሉና ከነገ ወዲያ የሚያስፈልጋቸው ለወርል አስራ አምስት ያሟላሉ የነገ የሚባለውን ነገር እነሱ ጋር ቦታ ተርፎ ከተቀመጠ ሰዩ ነው። ከዛ በየአንድ ዙር እሱ በተለይ ከተወለደ ለእሱ ደግሞ ማን አልኩት ሰሚል አልኩት። ድሮ የወሎ ሰዎች መሐመድ አህመድ ተጅል ሙርሰላ ሲል አዎ አክሉ ሰመራ ትል ውድ ባዳ አቀባ ትልከዲ የሚለው እንትል ነበረው። ይህቺ ማዕናው አሉኝ። እንግዲህ ሰው ከውጣ ውረድ በኋላ ነው ፍሬ የሚበላው የሚባለው በቃ ፍሬው ላይ ደረስን ማለት ነው አልኩና ሰሚል አልኩት ማለት ነው። ሰመር ነው አዎ ሰመር ነው አልኩና፣ በቃ ውጣ ውረዱን ልንጨርስ ነው ሰሚል አልኩት ማለት ነው። ከዛ ሌሎቹም አሉ ሁለት ትምህርት አሁን እንትን ብላ አጋጣሚ ጊዜው የሉ አንድ ወንድና አንድ ሴት የነሱ ታናሽ ያኛው እሱ ላይ ማን ነው ያቺ ሰመር ነች። በኤስኤስ አለቀና መጨረሻ ላይ እንደውም ወደፊት ኢትዮጵያ ውስጥ ትልቅ ድርጅት በዚህ በአራቱ ስም ከፍታለሁ አልኳቸው። ይሳካ ይሆናል። ወሊመላ ስንት የተሳካ ነገር አለ። ከዚህ እንኳን አንድ ድርጅት ማለት ነው። ረመዳን አንድ ነገር ደግሞ ማስታወስ ምናለ መሰለ ረመዳን ድባቡ ይሩ ሳዑዲ ላይ በጣም ደስ ይላል። እኛም እንስራ ኢንሻአላህ። አንዴ ረመዳን ላይ ግል ግለሰቦች መንገድ ላይ የሚሄድ ጎማ የፈነዳበት ተከታትሎ ጎማ አምጥቶ የሚቀይሩ በነጻ ያ ጎማ የሚሰራ ከሆነ መኪና ላይ ጭኖዋል የሚቀይሩ አሉ። በጣም ደስ የሚል አንድ ቀን እኔ እንደዚህ ቀለበላይ ስዞ ኮሮላ ነች የኋላ ጎማ የሆነ ድምፅ ከላይ ክላክስ ያደርግልን፣ ራሱ የሚቀይረው ነው። ምንድነው? ጎማ አለኝ። ከዛ ወረጥ በቃ ሊቀይር ነው። እንትኑ ጎማ አልያዘም፣ ግን የሆነ ንፋስ ምናምን ሁሉ ነገር ይዟል። ትንሽ መኪና ነው እሱ። የሚያዘ ጎማ አለኝ እና ወረጃ ስናደ ቆያለና ወረደ። እንትን አለ እዛው ላይ ንፋስ በዚህ እንትን። አንዳንድ ሲጋራ መለኮሻ ምናምን ያላቸው መኪኖች አሉ አለ እሱ ላይ ተሰካውና ጎማው ላይ ተሰካው። አለ ነፋው ትንሽ እንትን አለ እንደምንም ጎሚሳ ካደረሰ ሞክር ማሰሪያዬው መቶ ብር አለኝ ሰውዬን የኔ ያለኝ አይ ይሄ ሸሪካው እንደዚህ ነው። ደወለ ጎማ ያዙ ልጆች። አንዱ ጅዳ ጠገብ ነኝ አለ እኔ መካ ከተማ ወጣ ብዬ ነው እንዲ እየተመለስኩ ያለሁት አይ ሩቅ ነው መጠበቅ ፀሐዩ ላይ በጣም ይደክመናል ግን እንደምንም ሞክራለኝ ከዛ ትንሽ ሲሄድ አላስኪለኝም ቆምኩ አው ከዛ የሚያልፈው መኪና በሙሉ አንድ ባል እዛ ይሄ ማዕረጋቸው ኮከቡ እንዲህ እንዲህ ዘንባባው ምና ያበራ አቆም እሽ ብሳ አይ ጎማ እኔ ግን አንድ ጓደኛ ጋጀው ያቺ ነገር ግን በጣም በቃ ከራስ እያንዳንዱ ትልቁ ራሱ አይሱዚዎች ውሃ ምናምን የሚያከፋፍሉት ሳይቆሚያል። ያውን መንገዱ እኮ በጣም አደጋ ነው፣ ግን ያው ቢጫ ውጭ ቆሚያለው፣ ሻር አድርግያለው። ምልክት አለ ምልክት አድርግያለው። ተደሰትኩኝ። እስላም እንደዚህ ነው።